እድሜ ልካችንን አብሮ እስከ ለተሞታችን ድረስ እንዲዘርግም እንደዚሁ አደራ ላለሁ አላህ፣ ተባረከ ወተዓላ በጊዜያችሁ ያስቀመጣቸውን ሰዎች መሪ አድርጎ ያስቀመጣቸውን ሰዎችም በመስማት እንዲሁም በመታዘዝም አደራ አላችኋለሁ። ነቢያችን አለይሂ ሰላቱ ወሰላም አደራ እንዳሏችሁ ሁሉ አላሁ ተባረከ ወተዓላ እንደዚህ ይለናል፣ ሳቢቁ ኢላ መግፊረቲ ሚን ረቢኩም ወደ ጌታችሁ ወደ አላህ ተባረከ ወተዓላ ማሐርታ ተሽከዳደሙ ተጣደፉ የሚቀድሟችሁ አሉና ተሽከዳደሙ ይላል አላህ ተባረከ ወተዓላ وَتَعَالَى ወደ ጌታችሁ ወደ አላህ ተባረከ ወተዓላ ጀነትም እንደዚሁ ያቺ عرضها كعرض السماء والارض وَرْدَاءَ بتا يسماياتنا يمدرن ورد سو اعدت للذين امنوا بالله ይህች ጀነት ደግሞ በአላህ ተባረከ ወተዓላ እና በመልእክተኞቹ ላመኑት አማኝ ለሆኑ ሰዎች የተዘጋጀች ወደ ሆነችው ጀነት ታሽቀዳደሙ፣ ይላል አላህ ተባረከ ወተዓላ ዛሊከ ፈضሉ ላህ ዩእቲህ መየሻ የሻእ። በአላህና በመልእክተኞቹ በማመናቸው ሰበብ ጀነትን አላህ ማዘጋጀቱ ያአላህ ፈጥል ነው። እንዲያምኑ ማድረግም የአላህ ፈድል ነው። እሱም ለፈለገው አካል ይሰጣል። ወአላሁ ዙልፈድሊል ዐዚም አላህ ተባረከ ወተዓላ የታላቅ ችሮታ የታላቅ ፈድል ባለቤት ነው። ዕባድ ላህ ብልጥ ማለት ጮሌ ነው አራዳ ነው የሚባለው አንድ ሰው በላጭ የሆነን ነገር ለማግኘት የሚሽቀዳደም ሰው ነው። ወርቅና ብር በአንድ ላይ ተቀምጠው ወርቅን እንጂ ብርን ለማንሳት የማይሄድ ነው። ወከዛሊከ ብርና ብረት በአንድ ላይ ቢመጡ ብረትና እንጨት በአንድ ላይ ቢመጡ ከጊዜው ጋር ተያይዞ በላጭ የሆነውን ነገር ለማግኘት የሚተጋ የሚጠድፍ ሰው ነው ብልጥ የሚባለው፣ ብልህና ጮሌ የሚባለው ለአኼራ የሚጠቅም የተሻለ አጅር የሚያስገኝን ነገር ለማግኘት ደፋ ቀና የሚል ሰው ነው። ታዳ ብልጥ የሆነ ሰው በእነዚህ በጣም ታላላቅነታቸው የተገለጸላቸው የሆኑ ሌሊቶች፣ ከሌሊቶቹ ጋር አብሮ የሚመጡ ቀናቶች አስር ቀኖች እንዲሁም አስሩ ሌሊቶች ውስጥ ላይ በጣም በላጭ የሆኑ ስራዎችን በመስራት ያሳልፋል። ጊዜውን በአግባቡ ለመጠቀም ሲባል አላህ ተባረከ ወተዓላ ያስቀመጠውን ያኖረውን፣ ኖሮውን ለዚህ ባር ለነዚህ ባሮች ለባሮቹ ለዚህ ኡማ ያዘጋጀውን ፉርሷና እድል ለመጠቀም ደፋ ቀና ይልባቸዋል። መልካም ስራዎችን በመስራት እነሱም መልካም ስራዎች በጣም የተሻሉ የሆኑትን መርጦ በመስራት ማለት ነው። እነዚህ ጊዜዎች ለሰው ልጆች ለሙስሊሞች ፊል ሐቂቃ ከምንም ነገር በላይ እጅግ በጣም ውድ ናቸው አልልያ ንደ ላህ ወከዛሊከ አይን ጋልያቱን ንደ ኩሊ ሙስሊሚን ለቢቢን ዓቅሊን ጮሌ ብልጥ ለሆነ ሰው እነዚህ አስር ቀናቶች አላህ ተባረከ ወተዓላ ከአንድ ሺህ ወር ትበልጣለች የተባለችው ሌሊት የሚገኝባቸው የምትገኝባቸው የሆኑ አስሩ ሌሊቶች ሙስሊም ሰው ሙስሊም የሆነ ሰው ከሙሉ ህይወቱ በላይ አድርጎ ይመለከታቸዋል ሀቂቃ። ለምን ከተባለ 83 ዓመት ከአራት ወር ቀድር ያክል ማለት ነውና፣ እቺ ሌሊት ማለት ነው። ያችን አንዲት ሌሊት ለማግኘት አስሩን ሌሊት ደፋ ቀና ማለትና መትጋት ይጠበቅበታል። ብልጥ የሆነ ሰው አማ፣ ብልጥ ያላደለ ሰው የራሱን ምርጫ ይይዛል። ከሀዲዎች እንደሚሆኑት በአላህ የማያምኑ አካሮች፣ በቁርአን የማያምኑ ሰዎች እንደሚያደርጉት ያደርጋል። እንደ ነሱ ተኝቶ ያድራል። እንደ ነሱ ዒባዳውን ትቶ ተቶ ዱንያን ያሯሩጣል ያራሩታል፣ ግልጽ በሆነ መልኩ ማለት ነው። አማ አላህ ዘንዳ የመጣውን ቃል ተስፋ በማድረግ የተነገረው ንግግር እውነትነቱን ተቀብሎ የሚገኘውን አጅር አምኖ እህቲሳብ አድርጎ ይህአይነት እሳቦትና እምነት ያለው ሰው እነዚህን ቀናቶች በአግባቡ ይጠቀማል። በእነዚህ ቀናቶች ከምንሰራቸው ስራዎች መካከል ብዙ ስራዎች አሉ፣ ግን በዋነኝነት አንድ አምስት ነገሮችን ለማስታወስ እፈልጋለሁ። የመጀመሪያው አንደኛው እዕቲካፍ ነው። ነቢያችን አለይሂ ሰላቱ ወሰላም ጢለ ህያቴ ባዕደ ከመካ ወደ መዲና ከሄዱ በኋላ እስከ ዕለተ ሞታቸው ድረስ ለአንድም አመት ያክል ያላቋረጡበት የሆነውን እዕቲካፍ ይህንን ህያው ማድረግ እዕቲካፍ ማድረግ አንዱና ትልቁ ነገር ነው። ነቢዩ አለይሂ ሰላቱ ወሰላም 10 አዋኺል ላይ ሁልጊዜም ግዜም እዕቲካፍ ያደርጋሉ ሁልጊዜም። አንድ ዓመት ብቻ ያንኑ እዕቲካፍ አድርገው ሲያበቁ የሆነ ምክንያትና የሆነ ነገር ሲያገኛቸው በዛ ሰበብ ወጥተዋል። በኋላ ያን ለማተካካት ሀያ ቀን እዕቲካፍ አድርገዋል ነቢያችን አለይሂ ሰላቱ ወሰለም። ስለዚህ ይሄ የረሱል አለይሂ ሰላቱ ወሰለም ሱና የተረሳ የሆነውን ሱና ሕያው በማድረግ ልናሳለፍ ይገባል። የመጀመሪያውና አንደኛው እዚህ እነዚህ ቀናቶች ላይ እንሰራ የሚገባው እዕቲካፍ ነው። ለዲናችን አስር ቀን እንኳ ለዱንያችን ህይወታችን ሙሉ ሰጥተናል። ሐቂቀተን ቃኗል፣ አልበቃን ብሎ ሌሊቱን ጭምር እየሰራንለት ነው። ለዲናችን ወደ አላህ የበለጠ ለመቅረብ ከጓደኞቻችን፣ ከሚስቶቻችን፣ ከልጆቻችን፣ ከገንዘባችን ራቅ ብለን በተወሰነ መልኩ ወደ አላህ ተባረከ ወተዓላ ቀርበን ዒባዳና ዚክር ለማድረግ ቁርአን ለመቅራት ሰላት ለመስጌድ የሚያግዝና የሚረዳ ስለሆነ ዕቲካፍ ማድረግ ይጠበቅብናል። ዕቲካፍ ማለት ልዙ ሙሉ መስጅድ ነው ብንየት ይተቀሩቢ ልላህ ተባረከ ወተዓላ ሰውየው መስጂድን መያያዙ ነው። እነዚህ ቀናቶች እስከሚያልፉ ድረስ ወደ አላህ ተባረከ ወተዓላ ኢባዳዎችን በመስራት ይሄ ትልቁና ዋነኛው ስራ መሆኑን ልናውቅ ይገባል። እናታችን አይሻ ረዲየላሁ ተዓላ አንሃ እንዲህ ትላለች። ነቢያችን አለይሂ ሰላቱ ወሰላም አሽራል አዋኺሪን የረመዳን የመጨረሻዎቹን አስሮቹን ቀናቶች ሁልጊዜም ቀናት ሁልጊዜም ኢዕቲካፍ ያደርጓቸው ነበረ። እስከ መቼ ትላለች? ሐታ ተወፋሁ አላህ

ረመን በገባበት ሰዓት ከረመን ውጭ ካሉት ጊዜው ከዛ ካለው ዒባዳቸው ለየት ባለመልኩ ጥረት ያደርጉና ይታገሉ ነበረ። ቁርአንን በመቅራት ሌሎችንም ዒባዳዎችንም በመስራት እንደዚሁ ማላየጅ ተሂዱ ፊቀድ ረመን ከረመን ውጭ የማይሰሩትን ረመን ላይ ይሰሩ ነበረ። ቢመዕና ስራው ያሆኖ ሳለ ነገር ግን የበለጠ ያዳብሩታል፣ ከፍ ያደርጉታል፣ ያበዙታልና ዘለግረ ዘም እንዲል ያደርጉት ነበር። ነቢዩ ለ ላ ወሰላም ከረመን ሀያዎቹ ቀኖች ካለፉ በኋላ እንቅልፍንና ዒባዳን አያይዘው ካሳለፉ በኋላ ከአስሩ ሌሊቶች ላይ ከሀያዎቹ በኋላ ያሉትን ግን እንቅልፍ የሚባል ጭራሽ አያዩም ነበረ፣ ሙሉ ህያው ያደርጉት ነበር። ነቢዩ ዓለይሂ ሰላቱ ወሰላም ይህንን ተከትለው ሰሓቦቻቸውም ይህንኑ ሰሩ። ታቢዕዮችም የሰሓባ ደረሶች ናቸውና እንደህው አድርገዋል። ከፊሎቹ በየቀኑ እስከሚያኸትሙም ድረስ አንዳንዶቹ ደግሞ

ተጅዊድ ተዋጥቷል ይላሉ። ከዛ በኋላ ለሙከ ሚላት የሚያስቀምጧቸው የሙዱድ አይነቶች ይኖራሉ። እነዛ ደግሞ በሙስተሐብነት በተወዳጅነት መልኩ የተቀመጡ ናቸው ይላሉ። ታዲያ በእንደዚህ አይነት ሰዓት ላይ ረዘም ረዘም አርጎ ማለት ፈጠን ፈጠን አድርጎ ቢቀራ ደጋግሞ ቁርአኑን ቢቀራው የበለጠ እንደሆነ ከፊል ዑለሞች ይናገራሉ። ከረመዷን ውጭ ባለበት ከሦስት ቀን በፊት ቀድሞ ማክተም እንደሌለበት ነቢዩ ዐለይሂ ሰላቱ ወሰላም ተናግረዋል። ነገር ግን ረመዷንና ይመለከት የሚላሉ ከፊል ዑለሞች ረመዷን ላይ ከሆነ ግን ፊ ኩል ሌለትን ወፊ ኩል የውሚን ያኸተም እንደሚችል ከሰለፎቻችን ተገንቷልና ማለት ነው። ሦስተኛ ማስታወስ የምፈልገው ቅያሙ ሌይል ወከትረቱ ሶላት ፊህ ለሊት ላይ ሶላት ማብዛት ሶላት ማብዛት ሲባል የነቢዩን ለ ሰላት ወሰላም ሶላት ቁጥር እንለፍ ማለት አይደለም። ነገር ግን ከስተ ዛሬው በተለየ መልኩ ቁርአኑን በርከት በማድረግ ቅያሙን ረዘም በማረግ ሩኩዑን ረዘም በማድረግ ሱጁድን እውስጡ ላይ ያሉ አዝካሮችንና ዱዓዎችን ረዘም በማድረግ ሶላቱ እንዲረዝም ማረግ። ነቢያችን ለ ሰላት ወሰላም ዒሻእ ሰግደው አንደኛው ያሰገዱባቸው ተራዊሕ ባሰገዱበት ጊዜ አንደኛው ላይ ዒሻእን ሰግደው ጀምረው እስከ ወቅተ ሰሐር ድረስ አሰግደዋቸው ነበረ ያን ጊዜ ከአስራ አንድ ረከዓ በላይ አላለፉም አይሻ እንደነገረችን ሁልጊዜም ጊዜም ፊ ረመዷን ወፊ ገይሪህ ከአስራ አንድ ረከዓ በላይ ጨምሩ ነበረ ብላ እንደነገረችን ስለዚህ ሩኩዕና ስጁድን ማብዛት ቅያሙን ማብዛት ማለት ነው ይሄም በማድረግ መጠናከር ይኖርብናል። ለምን ጀነት ነው ጀነት ነው ወንድሞች የተወሰነ ብር ይገኛል ቢባል ብዙ ስራዎችን እየሰራን ነው እንሰራለን ሳይሆን እየሰራን ነው ከአቅማችን በላይ አቅማችን የፈቀደውን ሳይሆን የኔ አቅም የማይፈቅደውን እየተጣጣርን እየተጋጋጥን ብዙ ጥረት እያደረግን የዱንያ ስራ እየሰራን ነው። የዲን ሲሆን ደግሞ በአቅማችን ልክ ነው። አላህ ያዘዘንና በአቅማችን ልክ እንኳን ልንሰራ ይገባል። ዕባደላህ ጀነት ነው ጉዳዩ፣ የዱንያ ጉዳይ አይደለም እና ልንታገር ይገባል። ይሄ ተግባር ነቢዩ ዐለይሂ ሰላቱ ወሰላም እንደነገሩን

የአላህ ተባረከ ወተዓላ ረሕመት የአላህ ሪዝቅና ሲሳይ ለእኛ እንዲዘረጋለን ሰበብ ነው። ወደ አላህ ተባረከ ወተዓላ ረሕመት ህዝነት ለመግባት በር የፈለገ ሰው በሚስኪኖች በር መግባት አለበት ነው የሚሉት። ስለዚህ ለድሆች የሆነ ነገር ልናደርግ ይገባናል። ዐባደላህ ጾመኞችን ማስፈጠር እንደቀላል እናየው አይገባም። የጾመው ሰውዬ የጾም አጅሩ ከባድ እንደሆነ ተነግሯል እጾም ውስጥ ላይ ሶብር አለ። የሶብር አጅሩ አላህ ተባረከ ወተዓላ እንጂ ከአላህ ውጭ ማንም አያውቀውም። ኢንነማ የወፈሳቢሩን አጅረሁም ቢገይሪ ሒሳብ ተብሏል። ጾም እራሱ አጅሩን አላህ እንጂ ማንም አያውቀውም። እጾም ውስጥ ላይ ነው ሶብር ያለው፣ ከሶብር በላይ ነው እጾም ማለት። ስለዚህ ጾመኛው ሰውዬ የሚያገኘውን አጅር ያክል በአንዲት ፍሬ ቴምር አጅር ታገኛለህ ማለት ቀላል ነገር አይደለም። በአንዲት ጉንጭ ውሃ አጅር ታገኛለህ ማለት ቀላል አይደለም። ወላሂ ይህንን አድርገን ሳንቲም ይሄን ያክል ይገኝበታል ቢባል ኖሮ በተጋደልን ነበረ። እኔ ነኝ ዛሬ የማስፈጥረው እኔ ነኝ ዛሬ የማስፈጥረው አትቀድመኝም በማለት እንሽቀዳደም ነበረ ሳንቲም ለማግኘት። ወንድሙ ወንድሙን፣ ልጅ አባቱን፣ አባት ልጁን እየገደለ ባለበት ዘመን ላይ ይኸው ግልጽ ነው። ለዱንያ ጉዳይ ቢሆን ኖሮ ቋም ብለን እንሰብ። የአኼራ ጉዳይ ነውና የጾመኛውን አጅር ያክል ያስገኛል ሌሎችም የጁድ የልግስና የቸርነትን ተግባሮች ሁሉ ልንጎናጸፍ ይገባናል፣ በዚህ በተከበሩ አስር ለሊቶችና አስር ቀናቶች ውስጥ ማለት ነው። የአላህ መልእክተኛ አለይሂ ሰላቱ ወሰላም ረመዷን ላይ ሁል ጊዜም ሁል ጊዜም ከሰው ሁሉ አጅ ወደ ናስ እንደሆኑ አብዱላህ ብን ዐባስ ይናገራሉ። ከሰው ሁሉ ይበልጥ ቸር ናቸው ያላቸው እስካ እስከሚያልቅ ድረስ ለሰው ልጆች ከመስጠት ወደኋላ ኋላ ይሉም የኡሑድን ተራራ የሚያክል ወርቅ ፊት ለፊቴ የኔ ሀብት ቢሆን ሶስት ቀን እኔ ዘንዳ እንዲቀመጥ አልፈቅድም ይላሉ። ሶስት ቀን ለደይን ካልሆነ በስተቀር ሶስት ቀን ሰጥቶም እኮ አላልቅ ብሎ ነው። ሶስት ቀን ድረስ ያሉት የኡሑድን ተራራ የሚያክል ወርቅ ቢኖር ሶስት ቀን ሊታርገ ነው አከፋፍረህ የምትጨርሰው። ከሦስት ቀን በኋላ ግን እንዲቀመጥ አልፈቅድም ይላሉ። ነቢያችን ዐለይሂ ሰላቱ ወሰላም ለሚስኪኖች እንዲሰጥ የመጣ የሆነ ስብር ባሪ ቴምር ካለ ስብር ባሪ ነገር፣ ወርቅ ወይም ብር የሆነ ነገር ካለ እዲሆቹ ዘንዳ ሳይደርስ እንዳያድር ሀታ ሶላት ሰግደው ከጨረሱ በኋላ ሷሃቦችን በፍጥነት በሚያስደነግጥ መልኩ ወጥተው ይሄዱ ነበር። ለዲሆች ደርሶ እንዲያደር ያደርጉ ነበር። ነብዩ አለይሂ ሰላቱ ወሰለም ቸሮችና ለጋሶች መሆን ይጠበቅብናል። የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰለም ባህሪ መላበስ ይኖርብናል። የጌታችን አላህን ተባረከው ተዓላ ባህሪ ኢነከ ሐሚዱን መጂድ እንላለን። አላህ ተባረከው ተዓላ መጂድ ነው። አላህ ተባረከው ተዓላ ስለዚህ ባለህ ለጋሱን አላህ ላንተ ይለግሳልና፣ ይሄንን እናድርግ። ነቢዩ አለይሂ ሰላቱ ወሰላም እንደዚህ አይነት ባህሪ አላቸው። ረመዷን ላይ ደግሞ ይሄ ቸርነታቸው በጣም የባሰ ይሆናል። ለምን? ጅብሪል በየቀኑ እየመጣ ቁርአንን ያቃራቸው ነበረ። ከረመዷን አንድም ቀን ሳይቀር በየቀኑ ቁርአንን ያቃራቸው ነበረ፣ ሙዳረሳ ያደርጋቸው ነበር። በዛን ሰዓት ደግሞ ጁዳቸው የበለጠ ይጨምር ነበረ። ከንፋስ የበለጡ ፈጣን ነበሩ። ኸይሩን ስራ ለመስራት ንፋስ ከሚጠድፈው በበለጠ መልኩ ይፈጥኑ ነበረ

ወካነ ጁድ አልነቢይ አለይህ አሰላቱ ወሰላም ቢጀሚዕ አንዋዕል ጁድ ሁሉንም አይነት ነበረ። ገንዘብ ብቻ አይደለም የሚሰጠው። እውቀታቸውን ይለግሱ ይሰጡ ነበረ፣ ገንዘባቸውን ይሰጡ ነበረ። በል ነፍሳቸውንም ጭምር አሳልፈው ይሰጡ ነበረ። የአላህን ዲን የበላይ ለማድረግ ሲባል ነፍሳቸውንም ጭምር አሳልፈው ይሰጡ ነበረ። የአላህን ባሮች ወደ ትክክለኛው መንገድ ለመምራት ወደ እነሱ መልካም ነገር እንዲደርስ ለማድረግ ሁሉንም የመልካም ነገር ሁሉ ይቆረቁሩና ይሰሯቸው ነበረ። የተራበን ያበላሉ፣ ያላወቁ ሰዎችን ያሳውቃሉ፣ ሐጅ ያላቸው ሰዎችን ሐጃቸውን ያወጣሉ። ሐታ ሴተኛ አዳሪ የሆነች ሴት እንዲህ አይነት ጉዳይ አለኝ ና ይሄንን ጉዳይ ፈጽምልኝ ስትላቸው ሰው ሳይሆን የሚወክሉት ራሳቸው ሂደው ሐጃዋን ሰርተው ፈጽሞ ይመጡ ነበር። ነቢያችን አለይሂ ሰላቱ ወሰላም ሰው እንኳን ወክለው አይደለም የሚያሰሩላቸው

አላህን ለመንክ ማለት በተዘዋዋሪ የተፈጠርክለትን አምልኮት እየሰራህ ነው ማለት ነው። ለአላህ ተዋዱዕ ማድረግ ደፋ ቀና ማለት ዝቅ ማለትን የሚያመላክት ነገር ስለሆነ የቸገረች ትንሽም ነገር ብትሆን ትልቅ ነገርን ብትፈልግ አላህን ተባረከ ወተዓላ ተማጸኑ ለም ነው። በተለይ በተለይ በእነዚህ በአስር ቀናቶች ውስጥ የበለጠ ዱዓ ልናደርግ ይገባል። አላህ ስለ ረመዷን የተለያዩ አሕካሞችን ሲናገር፣ አንቀጾችን ሲዘረዝር ስለ ረመዷን ሳይጨርስ መካከል ላይ ስለ ዱዓ አስቀምጧል።

ለዱንያችንም ያስፈልገናል ዱዓ። እኪሳችን ላለውም ገንዘብ ያስፈልገናል፣ ላላገኘኑው ሳይሆን እኪሳችን ላስቀመጥነው ገንዘብ ዱዓ ያስፈልጋል። ያንተ ሀብት ያንተ እንዳይሆን ያደርገዋል አላህ ተባረከ ወተዓላ። ስለዚህ ያንተነቱ የሚረጋገጠው በአላህ ተባረከ ወተዓላ ስለሆነ እሱ እንኳን መለመን ያስፈልገናል። በል የበላነው የጠጣነው ውሃ ተረጋግቶ እንዲቀመጥልን ዱዓ ያስፈልገናል። ተበላኸው በኋላ እንዲያስወጣ ሊያደርገው ይችላል። አላህ ተባረከ ወተዓላ እንዲወጣ ያደርገዋል። የጠጣኸው የለበስከው ልብሱ በራሱ ለአንተ አዛብ ቅጣት እንዲሆን ያደርጋል። ስለዚህ የላያችን ላይ ያለው ኒዕማ በአግባቡ የአላህን ተባረከ ወተዓላ ሹክር የምናደርስበትና ሂደቱን የጠበቀ እንዲሆንልን መለመን ያስፈልገናል። ያላገኘነውን እንድናገኝም እንደዚሁ ለዱንያ ጉዳይ ራሱ ያስፈልገናል አማ ለዱንያ ቀርቶ አኼራ ሲሆን ደግሞ እጅግ በጣም እጅግ በጣም ከሁሉም ነገር በላይ ያስፈልገናል። በዱዓ ካልሆነ በስተቀር የሰራሃው ስራ ሁሉ ፉርሽ ሊሆን ይችላል። ምን ታውቃለህ? በአንዲት በአንዲት ቅጽበታዊ በሆነች ኢኽላስ በማጠሩ ኢኽላስ በማጣትህ ምክንያት የሰራሃው ስራ ባዶ ሊሆን ይችላል። ጾመኞች ጾማቸውን ውለው ነገር ግን ውሃ መጠማትና መራብ ብቻ እንጂ ምንም አይነት ትርፍ የሌላቸው ሰዎች ስላሉ ሌሊት ሲሰግዱ አድረው እንቅልፍ አልተኛም ብሎ ሲቀራ አድሮ፣ ነገር ግን ባዶውን እንቅልፍ ማጣት ብቻ የሚሆንባቸው ሰዎች አሉ ብለውናል ነብያችን አለይሂ ሰላቱ ወሰለም። ሃል አንተ ያ ሰው ትሆን ወይስ ከሚጠቀሙት ከድለኞቹ ትሆን፣ አናውቅም። አላህ ሆይ አንተ ጠብቀኝ ብለን ዱዐ ካላደረግን በስተቀር በትንሽ ነገር ሩበ ከሊማ አንዲት ቃል አው ውስጥ ላይ ያለች ዝንባሌ ካላህ ውጭ ወዳለ ነገር የምታደርገው መመካት ካላህ ውጭ ያለ ነገር ማፍራት

ሙዚቃ መሳሪያና ሙዚቃ ሀላል ተደረገ፣ ሪባ ተስፋፋ። ሰላትን ተጠባበቅ። ምንድነው? ምን ጠብቀው የመንገድ